የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንድንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንዲሰውርበት የተናቀ ነው። እኛ ማላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክመዋል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተከሰፈ፣ እንደ ተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዘበዝን፣ ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፤ እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉን አልከፈተም፤ ለመታረድ እንደሚነዳ ጠቦት፣ በሸላቶቹም ፊት ዝም እንደሚል በግ፣ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይሆናል ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቁ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይወርሳል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል፤ ነፍሱን ለሞት አሳልፎ ሰጥቶዋልና ከአመፀኞችም ጋር ተቆጥሮዋልና፣ እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ላንተ ይገባሃል። ስለ እኛ ተተፍቶብሃል። ስለ እኛ ተሰቅለሃል። ስለ እኛ ተተፍቶብሃል፣ ተኔቀሃል። አፌን አልከፈትክም። ተሰቃየ፣ ተጨነክ። ለመታረድ እንደሚነዳ ጠቦት ዝም አልክ። በግራ በቀኝ ሲመቱ ዝም አልክ። እንሆ እንደ በደለኛ እንደ ኃጢአተኛ በፍርድ ፊት ቆምክ። የእኔም ፍርድ ተሸከምክ። የኔም በደል ተሸከምክ። እግዚአብሔር አምላክ የዓለምን ሁሉ ኃጢአትና በደል በራስ ላይ ተሸከምክ። በጻድቅ ስጋህ ላይ፣ በጻድቅ ነፍስ ላይ የኔና መጻ የወንድሞችን የዓለምን ሁሉ በደልና ኃጢአት ተሸከምክ። እግዚአብሔሮይ ክብር ምስካና ላንተ ይሁን። አንድያ ልጅንስ ከመስጠት የወደድከን እግዚአብሔር አምላካችን ሆይ ክብር ምስካና ላንተ ይሁን። ከመጻ ከጨለማ ከሞት ያዳንክን። እግዚአብሔር አምላክ ሆይ ክብር ምስካና አላንተ ይሁን። ተፈጥረታችን የጥፋት ልጆች የሆንነውን የጠፋነውን የተቆረጥነውን ከቃል ኪዳን የጠፋነውን የራቅነውን ሞትና ጨለማ የሚጠብቀንን ሰይጣን በቀንበሩ በሸክሙ በስራቱ ያጎበጠነንና ያሰረንን እኛን እግዚአብሔር ሆይ በአንድያው ልጅ የጽድቅ ስራ አድነናልና በአንድያው ልጅ በቅዱስ ስራ አድነናልና ክብር ምስጋና ለአንተ ይሁን። ስለ እኔ በደል ታዘህ ከሰማያት ሰማት ክብርህን እንደ መቀማ እሳት ቁጥር የወረድከው ደሜን በደሌን ኃጢአቴን፣ በደሜ ያጠብከኝ የተሸከምከኝ መድኃኒቴ ኢየሱስ ክርስቶስ ሆይ ለአንተ ክብር ይገባሃል። ታርድሃልና እግዚአብሔር ክብር ላንተ ይገባሃል፣ ምስጋና ይገባሃል። ልዑሎ ሆይ ለቅዱስ ስምህ ክብር ይገባሃል። ኃያል ሆይ ለታላቁ ስምህ ክብር ይገባል። አንተ የጌቶች ጌታ የነገስታት ንጉስ ሞትን ድል የነሳ የትንሳኤው ንጉስ አሸናፊው ጌታችን ኢየሱስ ክርስቶስ ክብር ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል። ሀያል አምላክ ነ ጻዲቅ አምላክነ፣ ነ ድል ነሺያ አምላክ ነ በፍቅር ዓለምን አሸንፈሃል ምድርን ሁሉ ወርሰሃል። ለአንተ ክብር ይገባሃል፣ ለአንተ ምስጋና ይገባሃል። ሀያልነህና ሳንወድህ ወድህናል፣ ሳንፈልገህ ፈልግህናል። ለዓለም የተገለጠውን ለዓለም የተደበቀውን እነት ለእኛ ገልጠህልናል። አላላቆችና ፊተኞች ኋለኞች ሆነዋል። እኛ ደካሞችና የተረሳነው ተይጣን ቀመር በታች ሆነን እየተወደቅነውን እኛን ፊተኞች አድርገህናል። ክብር ይገባሃል። ምስጋና ይገባሃል። አምልኮ ይገባሃል። ውዳሴ ይገባሃል። ስለ እኔ በደል ኃጢአት የሾህ አክሊል የደፋኸው፣ ስለ እኔ በደል ኃጢአት የተገረፍከው፣ ስለ እኔ በደል ኃጢአት ጥፊ የተመታኸው፣ የደም ላብ ያላበህ፣ መራራ የጎነጨኸው የምስማር የተወጋው በመስቀል ላይ የተሰቀልከው በመስቀል ላይ የሚሰቀል የተረገመ ነው ተብሎ ተጽፏል። አንተ ግን ስለ ለኔ በደል ኃጢአት በመስቀል ላይ ተሰቀልክ። በደሌን ኃጢአቴን በመስቀል ላይ ጠርቀ አሰርከው። ወደ ጥልቁም ወርደ ከዲያብሎስም የሲኦልም መክፈቻ ቀምተ ብዙዎችን ከሲኦል አወጣ ከመቀመቀሳት ከጨለማ ብዙዎችን አዳንክ። ወደ ህይወትም ወደ ብርሃንም መራ። ለአንተ ክብር ይገባሃል። የሞትን መውጊያ ለሰበርከው ዲያብሎስን ላዋረትከው ጠርቀ ላሰርከው ለአንተ ክብር ይገባሃል። ለአንተ አምልኮ ይገባሃል። ለአንተ ውዳሴ ይገባሃል። ዓለም ሳይፈጠር በአባቴ ቀኝ የነበርከው ኃያል ጌታ የታዛዥ የሆንከው ቅዱስ ጌታ ግብርን ጥለ ወደ ምድር የወረድከው እኔን የጠፋሁትን ልትፈልገኝ የመጣኸው እኔን የማላውቅን አውቀኝ የመጣኸው ጌታዬ መድኃኒቴ ለአንተ ክብርና ምስጋና ንሰዋልሃለው። ክብር ለአንተ ይሁን። ይሄ እውነት ለዓለም ሁሉ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። የተገለጠው እውነት ነገር ግን ዲያብሎስ ያጨለመባቸው ክፉ መናፍስ በሽንገላው ያጨለሙባቸው እግዚአብሔር አምላክ በዓለም ሁሉ የሚገኙ እግዚአብሔር አምላክ ትውልዶች ይሄ እውነት እንዲበራላቸው በኢየሱስ ስም እንጸልያለን። እግዚአብሔር አምላኬ ሆይ እኛን ሀዋለኞችን የወደቅነውን የተረሳነውን የአመፃ ልጆች የሆንነውን እግዚአብሔር አምላኬ ከዲያብሎስ ቀንበር በታች በርሱም ቀንበርና መንገድ የወደቅነውን የተዋርነውን እኛን ከሞት ከጨለማ ያነሳነን እግዚአብሔር እናመሰግናሃለን። እግዚአብሔር አምላኬ እናከብርሃለን። ክብር ምስጋና ላንተ ይሁን። አሁንም እግዚአብሔር አምላኬ ሆይ ለዓለሙ ሁሉ ላይ ድንዛዜ በምድሪቱ ሁሉ ላይ ጨለማ ያደረገ ክፉ መንፈስ በኢየሱስ ክርስቶስ ስም የታሰረ ይሁን። በአየር ያሉ አሉ አለቃ ኃይላት እርኩሳን መናፍስት ስራቸው፣ ምክራቸው፣ እቅዳቸው ሁሉ ከንቱ ይሁን። ድግም፣ ትመተት፣ አስመት፣ ጥንቆላ፣ ድንዛዜ፣ አዚም ዱካክን በማድረግ ምድሪቱን እያሰረ በተለያየ መንፈስና በተለያየ ስውር አሰራር ትውልዱን አእምሮን ያጨለመ በጦርነት በማባላት ፍቅርን በመከልከል በክፉ መንፈስ ትውልዱን ያሰረ ምድሪቱን በጉስቁልና የመታ ምድሪቱን በማባላት የሚገለጥ ክፉ መንፈስ አውሬው መንፈስ ባቡ መንፈስ የጨለማው ኃይል በጌታ በኢየሱስ ክርስቶስ ስም የተመታ ይሁን፣ የታሰረ ይሁን። በእግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ወደ ጥልቁ የወደቀ ይሁን። የእግዚአብሔር ኃይል የእግዚአብሔር ክብር የእግዚአብሔር ጸጋ በትውልዱ ሁሉ አይምሮ ላይ እንዲበራ እንጸልያለን። ሰላም በምስራቅ፣ በደቡብ፣ በምዕራብ፣ በምስራቅ እንዲሁም በኢየሱስ ክርስቶስም እንጸልያለን። የጉስቁልና ቀንበር ይሰበር። የጨለማ የኀጢአት እሥራት፣ የጨለማ አሰራር ሁሉ በኢየሱስ ክርስቶስም ይሰበር። ብርሃን በትውልድ ሁሉ ልብ ውስጥ ይብራ። የቅዱሳን ጉልበት ይንበርከክ። ጌታን የመፈለግ የመራብ ከክብር ወደ ክብር የማደግ የመለወጥ በጸጋ ሙላት የማደግ ክርስቶስን እስከ መምሰል ወደ ብርሃን ወደ ማደግ የሚያደርስ ጸጋ ለቅዱሳን ሁሉ እንዲበዛ በኢየሱስ ክርስቶስም እንለምናለን፣ እንጸልያለን። ወደ ኋላ የሚጎትት ወደ ኋላ የሚጎትት አሮጌ መንፈስ የወደቀ መንፈስ የጨለማ ኃይል የበቀለ መንፈስ በኢየሱስ ክርስቶስ ስም የተቆረጠ ይሁን። ወደፊት መዘርጋት፣ ወደፊት ማደግ፣ ሁሌም በክርስቶስ እውነትና እውቀት መለወጥ፣ ማደግ፣ ከክብር ወደ ክብር በማደግ ክርስቶስን መልክ በማብለጭለጭ ለጭ ወደ እውነተኛው ልጅነት መንፈሳችን ወደ ተቀበልነው ጸጋና እውነት መንፈሳችን እግዚአብሔር እያንዳንዳችን እንድንመለስ ረዳን። በደለ መተላለፋችንን ሁሉ ይቅር በለን። በእርሱ ቁስል ተፈወስን፣ ስለ መተላለፋችን ደቀቀ፣ ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ ተብሎ እንደተጻፈ በእርሱ ደም መታጠብ ይሆንልን። የልጁም የክርስቶስ ኢየሱስ ደም ኃጢአት ሁሉ ያነጻል ተብሎ እንደተጻፈ በጌታ በኢየሱም ከተሰወረ ይሁን ከተገለጠ፣ በማወቅም ባለማወቅ፣ ራስም ባለመግዛት የበደልንህን በደል ኃጢአታችንን ሁሉ ሁሉ ይቀርበል። በኢየሱስ ክርስቶስ ስም፣ እግዚአብሔር አምላኬ ሆይ ባለማስተዋል ተማግሮ ምረም። እግዚአብሔር አምላኬ ጠብቀን፣ ሁል ጊዜ የምስጋና መንፈስ የዚህ ምስጋና ዘይት በልባችን ተሞልቶ አንተን እንድናመሰግን እርዳን። ሁል ጊዜ በአንተ ደስ ይደጋን። በኢየሱስም ከልባችን ማንኛውም ከጨለማ የሆነ የሐዘን መንፈስ፣ የብቸኝነት መንፈስ፣ የባዶነት መንፈስ በኢየሱስ ክርስቶስም ከእያንዳንዱ ሰው የተሰበረ ይሁን። በጌታ በኢየሱስ ስም ሰላም፣ ጸጋ፣ እፎይታ፣ እረፍ በክርስቶስ ኢየሱስ ነውና። እግዚአብሔር ሆይ ይህም ጸጋ በእያንዳንዱ ሰው ውስጥ እንዲሞላ እንጸልያለን። ሸንገላይ ዲያብሎስ አሰራር በኢየሱስ ስም ይፍረስ። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብሎ እንደተጻፈ እግዚአብሔር ወደ አንተ እንቀርባለን፣ አንተን እንጠራለን፣ ቅዱስ ስምህን እንጠራለን። የእግዚአብሔርን ስም የሚጠራ ያፍርም ተብሎ እንደተጻፈ ስምህን እንጠራለን እንደማናፍር ደግሞ እናምናለን። የምትሰማ የምትመልስ የምታድን የምትንከባከበን የምትረዳን አምላካችን አንተንን እንጠራሃለን። እርዳን፣ ከክፉ ሁሉ አድነን። ፈቃድ ብቻ በዘመናችን በህይወታችን ያለ መከልከል ይፈጸም። ቀኑም በሰላም ስለዋልከን ከክፉ ሁሉ ስለጋረትከን መልካም እረኛችን ሆይ ክብር ምስካና ለአንተ ይሁን። ሌሊቱን በሰላም አሳድረን፣ ሌሊቱን ምሽቱን ሁሉ ባርክልን። ጌታችን ኢየሱስ ክርስቶስ ስም ጸለይን፣ አሜን።